አራስ ልጆች በሰሞኑ ጉንፋን በተደጋጋሚ እየተያዘ ተቸግረዋል። ሰላም፣ ዶክተር ሶፊያ መሐመድ ኑር ከዌል ስፕሪንግ መልቲ ስፔሻሊቲ ክሊኒክ የህፃናት ስፔሻሊስት ሐኪም ነኝ። እንደሚታወቀው ሰሞኑን በተደጋጋሚ ከበድ ያለ ጉንፋን በየቤታችን ተከስተዋል። በተለይ ደግሞ በህፃናት ላይ እንዲሁም ደግሞ በአራስ ወይም በጨቅላ ህጻናት ላይ ምልክቶቹ በደንብ ብሰው ይታያሉ። ለዚህም በተደጋጋሚ የጤና ማዕከሎችን ወይም ክሊኒኮችን ሲጎበኙ ይስተዋላል። ለዚህም አራስ ወይም ጨቅላ ህፃን ካሉት እነዚህ ነገራቶችን በማድረግ የጉንፋኑን ተላላፊነት መቀነስ ይችላሉ። የመጀመሪያው ንክኪ መቀነስ ነው። እንደሚታወቀው ጉንፋን በንክኪ እንዲሁም በትንፋሽ እና በተነካካ እቃዎች ወይም ደግሞ ኢንፌክትድ የሆነ ሰው በነካቸው እቃዎች ስለሚተላለፍ የመጀመሪያው ነገር ከአራሱ ጋር ያለን ንክኪ መቀነስ በጣም አስፈላጊ ነው። በተለይ ከፍ ያሉ ልጆች ወይም ደግሞ ትምህርት ቤት የሚሄዱ ልጆች ያለን ቤተሰቦች ከትምህርት ቤት በሚመለሱበት ጊዜ በአግባቡ እጃቸውን እንዲታጠቡ እንዲሁም ደግሞ የጉንፋን ምልክት ካሳዩ ወደ አራሱ ወይም ወደ ጨቅላው ልጅ ብዙ እንዳይጠጉ ማድረግ አለብን። ሁለተኛው ልጆቹን ወይም አራሱ ጨቅላ ልጆቹን እንዳይሳሙ ማድረግ አለብን። ሶስተኛው እና አስፈላጊው ነገር ፍሉን አየር ማናፈስ በጣም አስፈላጊ ነው። እንደሚታወቀው በተለምዶ የአራስ ቤት የመታፈን ባህሪ ያለው ስለዚህ አየር በደንብ አድርጎ መንሸራሸር አለበት። እንዲሁም በርና መስኮቶች ተከፍተው አየር ወጥቶ ገብቶ መውጣት አለበት። አራተኛው ቤት ውስጥ የታመመ ወይም በጉንፋን የተያዘ ሰው ካለ ማስክ ለብሶ እንዲንቀሳቀስ ብናበረታ የምንሳታው በጣም ጥሩ ነው። ሌላው እና የመጨረሻው ደግሞ አራስ ልጆች በሚኖሩን ጊዜ ሰው ወደሚበዛበት ቦታ ይዞ መውጣትን ማስወገድ መቻል አለብን። እነዚህን ጥንቃቄዎች ከማድረግ ጋር ጉንፋኑ በአራስ ልጆች ላይ ወይም ደግሞ በጨቅላ ሕፃን ላይ እንዳይብስበት ከተብ ነገራቶችን ቢያደርጉ ይመከራል። የመጀመሪያው ከሌላው ጊዜ በተሻለ መልኩ በደንብ አድርጎ የእናት ጡት መስጠት አስፈላጊ ነው። ሁለተኛው ማድረግ ያለብን ቤቱን በደንብ አድርገን ስቲም ማድረግ ያስፈላጊ ነው። እንዲሁም የአራስ ልጆች ያፍንጫ ውስጥ መታከል ሊገጥሞ ስለሚችል አፍንጫውን ማራስ እና በቀን ከሶስት ጊዜ በላይ መጥረግ አስፈላጊ ነው። በዚሁም በተጨማሪ ደግሞ አለርጂክ የማይሆንባቸውን አይነት ኦይል ወይም ደግሞ ቅባት በመጠቀም ድረታቸውን ማሳጅ ማድረግ ጠቃሚ ነው። እነዚህ ነገራቶችን እያደረግን ልጆት የማይሻለው ከሆነ ወይም ከፍተኛ የሆነ ትኩሳት ካመጣበት፣ ማቃሰት ካለው፣ ተደጋጋሚ የሆነ ማስታወቅ ካለው እንዲሁም ደግሞ የእናትን ጡት አልጠባም የሚል ከሆነ እንዲሁም ደግሞ በምናይበት ጊዜ ሆዶ ላይ ስርጉድ የሚሉ ምልክቶች ሰዎችን ካየን ወዲያ ወደ ጤና ተቋም እንዲያመጡ እንመክራለን። ስለዚህም የጨቅላ ህፃናት ላይ እንደዚህ አይነት የጤና እክል ካጋጠሙት በዌልስፕሪንግ ማልቲ ስፔሻሊቲ ክሊኒክ መጥተው መታከም ይችላሉ። አድራሻችን ፉሪኖክ በኪና ሞል ወደ ውስጥ መቶ ሜትር ገባ ብለው ያገኙናል። ስላዳመጣችሁን ያመሰግናሉ።